ኦ ማይ ጋድ ዛሬ ጨረቃዎቹ እንግዲህ በማፊ ቤት ዛሬ ይመጡልናል ማለት ነው። እንግዲህ ትላንትና በነበረው ትላንትና በሆኑ ነገር ነው ቪዲዮ የሚሰሩት። እንግዲህ ታውቃላችሁ፣ የዛሬ ስንት ጊዜ አብረው ምግብ ምናምን ሲሰሩ ማፊ ለእነሱ ቃል ገብቶላቸው ነበር፣ ሰፕራይዝ እንደሚያደርጋቸውና ሰፕራይዝ እንዳላቸው። ግን ማፊ ያ ሁሉ ቀን ያው አልተመቸውም ነበረ። እሱም ያው ሳውዲ ዱባይ ነበረ ምናምን ሲል ሳይመቸው ቀርቶ እነ ብሩኬን ምንም አላደረገላቸውም፣ ሰፕራይዝ አላደረጋቸውም፣ ቃል የገባላቸውን ነገር ያደረገላችሁ ነበር። እንግዲህ ዛሬ ያ ቃል የገባላቸውን ነገር ሰፕራይዙን ሊያረግላቸው እንግዲህ በቤቱ ዛሬ ጋብዟቸዋል ማለት ነው። ታውቃላችሁ፣ ትላንትና አብሮ ነበሩ። የነሱ የደስታቸው ተቋዳሽ ነበረ፣ እሱም አብሯቸው ሲሰራ ነበረ። በጣም ደስ የሚል ልጅ ነው እንግዲህ ዛሬ እነ ሀይሚ በልዩ ሁኔታ በሚያምር ሁኔታ በማፊ ቤት እንግዲህ እናገኛቸዋለን ማለት ነው። የኔ ፍቅሮች የኔ ማሮች እንዴት እንደሚያምሩ ገና ማፊ ቤት ሰራቸው። ልቤ ለሁለት ግምስን ያለ ቤተሰብዬ የእነሱን መጥፎ የእነሱን ነገር የሚያስብ ሰዎች እንግዲህ እናውቃቸዋለን። እንግዲህ የእነሱን ፍቅራቸውን በምን ቋንቋ እንደሚገልጹላቸው አላቅም። እንግዲህ አንዳንድ ሰዎች የነ ሀይሚና የቡሩኬን ፍቅር በውፍ ቋንቋ አላቅም ወይ በእንግሊዝኛ አላቅም ወይ በአረበኛ አላቅም። የሚረዷቸው እንደዛ ነው። ስለዚህ ባካችሁ ተረዷቸው። እነ ብሩኬ ፍቅረኛሞች እንድሆኑ ጭን ቅላታችሁ ላስገቡስ ነው ምለው ማለት ነው። እና ያው እንደምታውቁት ይሄ ጓደኛቸው ማፊ ብዙ ብዙ ነገሮችን ከነሱ ጋር መስራት እንደሚሰራም ሰምተናል። ከዚህ በኋላ በብዙ ሁኔታ፣ በብዙ ስራዎች አብረው እንደሚመጡም ሰምተናል። ትላንትናም እንግዲህ ብሩኬም ሲያስታውሰው ነበረ የባለፈውን ሰፕራይዝ ምን አደረገ እኮ ሲል ያው እኔ ስላልተመቸኝ ነው እንጂ ለእናንተ ይሄን ሰፕራይዝ ማድረግ አቅቶኝ አይደለም ብሎ ትላንት ቤትና በብሩኬ ቤት አውርተውበታል ማለት ነው ውዶቼ። ደስ የሚል ነበረ ያው ልጁም እኔ እኔ በጣም ወድጀዋለሁ። በጣም ረጋ ያለ ነው ሙስሊም ወንድማችን፣ በጣም ደስ የሚለኝ ልጅ ነው። እግዚአብሔር ይባርከው። አሁንም ከነሀይሚ ጎን አብረው ቢሰራ እኔ ደስተኛ ነኝ። እንደዚህ አይነት ሰዎች ለነሀይሚ አቋም ናቸው፣ ላለው መቆሚያቸው ናቸው። ስለዚህ የሆነ ነገር እንኳን ቢፈጠር ከሀይሚ እየጎንም ከብሩኬ ጎንም እንደሚቆም እርግጠኛ ነኝ። እንግዲህ ሰፕራይዙ ምን እንደሆነ አናቅም እንግዲህ ብዙ ብዙ ነገሮች እያሰብኩ ነው እኔ። የብሩኬ የብሩኬ ቆይ እናንተ የተረሳ ነገር የታለ? የብሩኬ ሰፕራይዝ ለሀይሚ ሀይሚዬ ወርቅ አድርጋለች ለብሩኬ አይደለ? እሱ የብሩኬ ሰፕራይዝ የት ሄደ? ዝም እንዳትሉ። ይሄ ነገር ዝም አንለም፣ ዝም አንለም፣ ዝም አንለም። ብሩኬ መናገር አለበት። ሰፕራይዙ ምንድን ነው? ለሀይሚ የገዛላት ብሩኬ ምንድን ነው? እና ደግሞ ዛሬ ደግሞ ምንድነው ሰርፕራይዝ፣ የማፊ ሰርፕራይዝ ምንድነው? በጣም ትልቅ ሰርፕራይዝ ይመስለኛል። እንግዲህ ያው ሁሉም ያለውን ነው ያቁሙን ያደርጋል። ማፊ በጣም ነው የምንወድ። እነ ብሩኬን በቤት ጋብዘህ እንግዲህ በትላንትናው ያው፣ እዛው ነው የሰሩት መሰለኝ ቪዲዮን። ያው በትላንትና ልብስ ነው ያየኋት ሀይሚዬን። እንግዲህ ሀይሚዬ ሼር አድርጋለታለች እንትኑን ራሱ ፎቶውን ራሱ ደስ ይላል እንደዚህ። እኔ በጣም ነው የምወደው። ማፍዬ ጥሩ ሰው ነህ። እንግዲህ እኛ ከአንተ የምንጠብቀው ጥሩ ሰፕራይዝ ለሀይሚዬ ነህ፣ ለቡርኬ እንደምታረግ እርግጠኛ ነህ። ማን ነው ወስደ ደግሞ ምግብ እንዳትሰራች እንድልማድ ሰፕራይዙ ምግብ ነው እንዳትላቸው ምግብ እንዳታሰራቸው ልጆቹን ወስደ ቁጭ አድርገ በትክክል አንዳንድ ጥያቄችን ማፍዬ፣ በእናት መጠይቅ ያለብህን ነገሮች እንደው አንዳንድ ነገሮች እኛ ለአንዳንድ ሰዎች ለአንዳንድ ሰዎች ስለ ብሩኬና ስለ ሀይሚ ላልገባቸው እባክን እንደው የሆነ ፍቅር ነክ ነገር ላይ ገብተ ብጠይቃቸው እንዴት ደስ ይለናል መሰለ። ማፍዬ ግን መጀመሪያ አንተ እነ ብሩኬን ስታቀርባቸው ምን ልጠይቅላቸው፣ ምን ልጠይቅ ብለህ ፎቶአቸውን ለጥፈ ምን ልጠይቃቸው ማለት ነበረብህ። እኛ ምን ጽፈውን ኮሜንት አንተ መጠየቅ ነበረብህ ግን፣ ይሄን ብታደርግልን በጣም አሪፍ ነበረ። እኛ ምን ፈልጉ ይሄ ነበር። ግን አንተ አላደረኩም፣ ዝም ብለህ ፎቶውን አመተ ያው ለጥፈዋል። ምን ችግር የለም። ግን ለሌላ ጊዜ ግን ዛሬም ካየው እንዶ ይሄን ቪዲዮን ካየው ራሱ እንደው እንደው እንደው ከሰማኸኝ እንደው ጠይቃቸው ስለ ፍቅራቸው፣ ስለ ወደፊት ምንድን ነው ሀይሚንዬ ና ብሩኬን የሚያገናኛቸውን ነገር ጠይቅልን በደንብ አድርገ። ግን ለወደፊቱ ይሄን እንድታደርግልን እንፈልጋለን። ዛሬ እንኳን ባይሳካ ሌላ ጊዜ ስታቀርባቸው ብሩኬን ና ሀይሚን የምን ልጠይቃቸው ብለህ ስራልን። እኛ ደግሞ ምን የምንፈልገውን ነገር እንጽፍላለን፣ ኮሜንት ላይ ማለት ነው። ማፊ ቤተሰብዬ፣ እንግዲህ ደስ ብሎኛል። ያው በአሪፍ ነገር እንደሚመጡ እርግጠኛ ነኝ። በተረፈ በጣም ነው ምወዳችሁ፣ በጣም ነው ማከብራችሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የኔ ፍቅሮች፣ የኔ ማሮች። አይ ላቭ ዩ ሶ ማች